ሰላም፣ ጤና ይስጥልኝ። ውዴት ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የምራረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ይህ ገብረ ዓዴት የተባለ በአቶ ጌታቸው ረዳ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ከመሩት ህወሓት በታጣቂዎች ላይ ያስቀመጠው ዋነኛ ካድሬ ሲሆን የህወሓት አንጃ ቡድን በአርሚ ሀያ ሁለት ታጣቂዎች ውስጥ ካድሬዎቹ በማሰማራት በተደረገው የተቃውሞ ሰልፍ ይቅርታ ይደረግልን ካስ ባለ በኋላ ገብረ ዓዴት በታጣቂዎች ፊት ቆሞ ከዚህ በኋላ በሰልፍ እቃወማለሁኝ የሚል ማንኛውም አካል ከዚህ በኋላ እንታገሰውም፣ ቅጣቱን ያገኛል እያለ ፉከራና ሽለላ እያሰማ ይገኛል። የህወሓት አንጃ ቡድኖች በነበረው የተቃውሞ ሰልፍ በፍርሃት ርደው የሚገቡበት ጉድጓድ አጥተው እንዳልነበር፣ አሁን ደግሞ መልሰው ፉከራ ውስጥ ገብተዋል። የተለያዩ የኢትዮጵያ መንግስት ከፍተኛ ባለስልጣናት የአሰብ መዳረሻ ወደ ሆነችው ቡሬ ግንባር ገቡ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስተር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሚኒስትር፣ አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም ሌሎች የፌዴራል ከፍተኛ ሚኒስትሮች፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ አመራሮች፣ እንዲሁም የአፋር ክልል አመራሮችንም ጭምር ያካተደ ቡድን ዛሬ ጥቅምት 11 2018 ዓ.ም ወደ አሰብ መዳረሻ የሆነችው ቡሬ ግንባር መግባታቸው ተገልጿል። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠል፣ መጠቅለል አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ዶክተር አብይ አንዱም ሀገሩን አያውቁም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የሶስት ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበትም ሆነዋል። ሁለት ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተም ነበረ። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይም እንደሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። ዶክተር አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስቱ አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣም እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም፣ እናለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት ዶክተር አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበርም አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ አንድ መቶ ፐርሰንት የደከሙ መሪዎችን ተችተዋል። የኢትዮጵያ መንግስት ሽፍታ ባህል ስለሆነ እያጠ ያልጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉም ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ዶክተር አብይ ከእነዚህ አካላት ውስጥ አንዱም ሀገሪቷን አያውቋትም፣ ህዝቡንም አያውቁም፣ ባህሉንም አያውቁም በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት ዶክተር አብይ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባር ኦነግን በምሳሌነት ጠቅሰዋል። የነጻ አድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል ጠቅላይ ሚኒስትር ዶክተር አብይ ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቀውም፣ ሌላውም ነጻ አውጪ የሆነው የሶማሌው የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቀውም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም። አለፈ፣ ያ ታሪክ ከኋላ ጋር መታሰር አያስፈልግም ሲሉም ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉም በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ በደነቃቸው እና እንዲሁም ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላ ጊ ጉዳይ መሆኑን መናገራቸው ተከትሎ ነው። በውይይቱ ላይ የብሔራዊ መረጃ እና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስቴር ወይዘሪት ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስቴር ሚኒስትር ዶክተር አብርሃም በላይ እና የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሹመልስ አብዲሳም፣ እንዲሁም የቀድሞው የክልሉ መሪዎች አቶ አባዱላ ገመዳ አቶ ኩማ ደመቅሳ፣ አቶ ጅነዲን ሳዶና አቶ ወርቅነህ ገበየሁም የውይይቱ አካል ነበሩ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ነበሩ። ፓኪስታን በኢትዮጵያ የባንክ ኢንዱስትሪ መሰማራት እንደምትፈልግ አስታወቀች። ፓኪስታን ኢትዮጵያን ጨምሮ በአፍሪካ ሀገሮች በባንክ ኢንዱስትሪና በሌሎች የኢንቨስትመንት ዘርፎች መሰማራት እንደምትፈልግ የፓኪስታን የንግድ ሚኒስቴር አስታውቋል። ሚኒስትሩ ይህንን ያስታወቀው ከፓኪስታን ንግድ ልማት ባለስልጣንና በፓኪስታን የኢትዮጵያ ኤምባሲ የንግድ ክፍል ጋር በመተባበር አምስተኛው የፓኪስታንና የአፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን ጥቅም 6 ቀን 2018 ዓ ም በሚሊኒየም አዳራሽ ባስጀመረበት ወቅት ነው። በስነ ስርዓት ላይ ንግግር ያደረጉት የፓኪስታን የንግድ ሚኒስተር ጀማል ካማል ካን አፍሪካ ሰፊ ሀብት፣ የሰው ኃይልና የታዳሽ ኃይል አቅም ያላት መሆኗ ወደፊት የዓለም ቀዳሚ መዳረሻ እንደሚያደርጋት ለዚህም ኢትዮጵያ ቁልፍ ሀገር መሆኗን ተናግረዋል። በዚህም ሀገራቸው በኢትዮጵያ በመድኃኒትና በሕክምና መሳሪያዎች፣ በባንክ ኢንዱስትሪ፣ በዲጂታል ንግድ፣ በኮንስትራክሽን እና ኢንጂነሪንግ በግብርና መሰማራት እንደምትፈልግ ራስን በምግብ መቻል ላይ ያላትን ተሞክሮ ለማስፋፋትና ኢትዮጵያን ጨምሮ ከአፍሪካ ሀገሮች ጋር በጋራ ለመስራት በቁርጠኛ መሆኗን ሚኒስትሩ መግለጻቸው ተዘግቧል። የኢፌድሪ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ አቀኑ፤ በኢኮኖሚና ኒውክሊየር ትብብር ዙሪያ መክረዋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ይፋዊ የስራ ጉብኝት ለማድረግ ጥቅምት 10 ቀን 2018 ዓ ም ሞስኮ ሩሲያ መግባታቸው ተገልጿል። በመጀመሪያ ዕለትም ከሩሲያ የኢኮኖሚ ልማት ሚኒስትሩ ማክሲሞ ሬሸንኮቭ ጋር ውይይት አድርገዋል ሲል ሚኒስቴር መስሪያ ቤቱም አስታውቋል። ሁለት ወገኖች በሁለት ሀገራት መካከል ያለውን አድማስ ሰፊና የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋል ተብሏል። እንደ የውጭ ጉዳይ ሚኒስቴር መረጃ የሩሲያዊ የኢኮኖሚ ልማት ሚኒስቴር ማክሲሞ ሬሽንኮቭ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን አረጋግጧል። ዶክተር ጌዲዮን ከሮሰታም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳይ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት አግባብ ላይ ተወያይቷል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒኩለር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነትም ተፈራርመዋል። ይህ ስምምነት ጠቅላይ ሚኒስትር ዶክተር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካልም ነበረ። ስምምነቱ መስከረም 15 ቀን 2018 ዓ.ም ተመረጠ። በሩሲያ አቶሚክ ኢነርጂ ኮርፖሬሽን ራስ አቶም እና ዋና ዳይሬክተር አሌክስ ሊካቾቭና በኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌድኦን ጢሞቴዎስ መካከልም ተፈርመዋል። ይህ ሮሳቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ ኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑም ተገልጿል። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገለጸ። የጀርመኑ ግዙፍ የፋርማሲውቲካልና ባዮቴክኖሎጂ ኩባንያ ባየር በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታውቋል ። ኩባንያው ይህንን የገለጸው የገንዘብ ሚኒስቴር አህመድ ሸዴ በዋሽንግተን ዲሲ በተካሄደው የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን ከባይር ዋና ስራ አስፈጻሚ ቢል አንደርሰን ጋር ባደረጉት ውይይት ነው ተብሏል። ውይይቱ በኢትዮጵያ በፍጥነት እያደገ ባለው የመድኃኒት ዘርፍ ዙሪያ ባሉ የኢንቨስትመንት እድሎች እና የትብብር አማራጮች ላይ እያተኮረ እንደነበር የገንዘብ ሚኒስቴር በማህበራዊ ትስስር ገጹ አስታውቋል። የገንዘብ ሚኒስቴር አህመድ ሸዴ መንግስት የመድኃኒት ምርትና ማከፋፈልን ጨምሮ በተለያዩ ግዙፍ መስኮች ለሚሰማሩ ዓለም አቀፍ ድርጅቶች ምቹ የኢንቨስትመንት ምህዳር ለመፍጠር በቁርጠኝነት እየሰራም ነው ብለዋል። ኢትዮጵያ የመድኃኒት ማምረቻና ማከፋፊያ ማዕከል እንድትሆን የሚያደርጓት ዋና ዋና ምክንያቶችም ተጠቁሟል። ይህም ሎጂስቲክና ስትራቴጂካዊ ቦታ ነው ሲልም ገልጿል። የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክ ማዕከልና የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ዋና መቀመጫ መሆኗም ጠቅሷል። የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን በበኩላቸው የኢትዮጵያን መንግስት ስራ ያደነቁ ሲሆን ኩባንያው ከኢትዮጵያ ጋር በትብብር ለመስራትም ዝግጁ መሆናቸው መሆናቸውን ገልጸዋል። ኩባንያው ኢትዮጵያ መሰረታዊ የመድኃኒት ምርቶችን ለማስፋት እያደረገች ያለውን ጥረት ለመደገፍና የፋርማሲቲካል ዘርፍ አቅምን ለማጠናከር ያሉ የኢንቨስትመንት እድሎች የመመልከት ፍላጎት እንዳለውም ተናግረዋል። የናይጄሪያ ህዝብ ብዛት እንደ ኤሮፓያን አቆጣጠር በ2050 በ130 ሚሊዮን ይጨምራል ተባለ። የናይጀሪያ የህዝብ ብዛት ከ25 ዓመት በኋላ እንደ አውሮፓውያን አቆጣጠር በ2050 በ130 ሚሊዮን እንደሚጨምር የዓለም ባንክ ፕሬዝዳንት ገልጸዋል። ይህም አጠቃላይ የህዝብ ቁጥሯን ወደ 368.8 ሚሊዮን ያደርሰዋል ነው የተባለው። ይህ የህዝብ ብዛት ጭማሪ ናይጀሪያን በዓለም እጅግ ብዙ ህዝብ ካላቸው ሀገራት አንዷን እንድትሆንም ያደርጋታል። የዓለም ባንክ ፕሬዝዳንት አጃይ ባንጋ ይህንን ትንበያ ይፋ ያደረጉት እንደ አውሮፓውያን አቆጣጠር በ2025 የአይኤም የኢሴፍ ዓለም ባንክ ዓመታዊ ስብሰባ ላይ ሲሆን ይህም በማደግ ላይ ባሉ ሀገራት በተለይም በአፍሪካ ያለውን ጉልህ የስነ ህዝብ ለውጥ የሚያሳይ ነው ተብሎለታል። ቻይና እንጎበኛለው ሲሉ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ፕሬዚዳንት ዶናልድ ትራምፕ በሚቀጥለው አመት እንደ አውሮፓውያን አቆጣጠር 2026 የመጀመሪያዎቹ ወራት ወደ ቤጂንግ አቀናለው ሲሉ ገልጸዋል። የቻይና መንግስት ግብዣ ማቅረቡን ተከትሎ ነው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ ወራት ቻይና እንጎበኛለው ያሉት። በተጨማሪም ትራምፕ በዚህ ወር የመጨረሻ ሳምንት ገደማ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በደቡብ ኮሪያ እንገናኛለን የሚል ተስፋም ሰንቀዋል። ፍታዊ ፍትሐዊ የንግድ ስምምነት ላይ ለመድረስ ቤጂንግ እና ዋሽንግተን በጎ አጋጣሚ ሲኦል ልትፈጥርላቸው እንደምትችልም ተገምቷል። በሁለቱ ሀገራት መካከል ያለው የታሪፍ ሰጥ አገባ መልኩን በለወጠበት ሰዓት መሪዎቹ መገናኘታቸው መልካም ውጤትን ይዞ ይመጣልም ተብሏል። ቻይና እንደ ልብ የማይገኙ ማዕድናቷን በተመለከተ የወሰደችውን እርምጃ ተከትሎ ዶናልድ ትራምፕ መቶ ፐርሰንት ታሪፍ ከቤጂንግ በሚገቡ ምርቶች ላይ ጭማሪ ያድርጋለሁ ብለዋል። በዚህኛው አጋጣሚ መሪዎቹ ከተገናኙ የንግድ ውጥረቱ ቦታ ቦታውን ይይዛል የሚል እምነትም ጥለዋል። የምጣኔ ሀብት ባለሙያዎች በእርግጥ ዶናልድ ትራምፕ እና ሺ ጂንፒንግ ከንግድ ነግ ጉዳዮች ባሻገር በወታደራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት ያደርጋሉም ተብሎ ይጠበቃል። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ ነው ስትል ሩሲያ አስታወቀች። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ ናቸው ሲል የሩሲያ መረጃ አገልግሎት ማስታወቁን ስፑትኒክ ዘግቧል። ለዚህም የኔቶን ጥምር ምላሽ ሰጪ ኃይል በአስፈላጊ ግብዓቶች በአፋጣኝ ለማስታጠቅ እየተንቀሳቀሱ እንደሆነ የሩሲያ የውጭ ደህንነት አገልግሎት ዋና ዳይሬክተር ሰርጌይ ናሪሽኪን አስታውቀዋል። አክለውም የአውሮፓ የመከላከያ ኢንዱስትሪዎች የጦር መሳሪያ ምርት በከፍተኛ ደረጃ ለማሳደግ ሂደት መጀመራቸውንም ገልጸዋል።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 እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለናንተ፣ ሰላም ለሀገራችን ኢትዮጵያ።